ራስ ወዳጅነት እጅግ በጣም ያማል። እራሳችሁን ብቻ ስትወዱ ሰውን የትም የሚገባ የትም ወስዳችሁ መጣላችሁ እንጂ የመጨረሻውን አታስቡም። እየሆነም ያለው በፍኖት ድራማ ላይ እንደዚህ ነው ማለት ነው። ፍኖት ክፍል ስድስት እንግዲህ ዛሬ እናያለን ማለት ነው። ሰላም አለይኩም አረምቱላ በረካቱ ድና። የተከበራችሁ ቤተሰብ እንደምንላችሁ ዳናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። እንግዲህ ሰላም ሰላም ክርስቲያን ወገኖች። ስለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆን ማለት ነው። ፍኖት ክፍል ስድስት እንግዲህ ፍኖትን ሄሉ ይዛት ወጥታ ነበር ማለት ነው። ይዛት ወጥታ እንግዲህ መቃሚያ ቤት የሚጫጫሱበት ቤት ወስዳት ነበረ። የጥላቻ ጥግ ማለት ነው። ማንም ሰው ከራሱ በላይ ያኔ ሰውን የሚጠላ ከሆነ ክፋት እና ጥላቻ ሲደማመር፣ ያ ሰው የመጨረሻው ምን ይመጣብኛል ብሎ አይልም። ለሰዓታት ያህል ከፊቱ እስከሚወገድለት ነው የሚያስበው እንግዲህ ፍኖት ከዚህ በፊት እንዳየነው ነው። አመጣጧን አይተናል ማለት ነው። ዛሬ ደግሞ ሄሉ እንግዲህ ከቤት አስወጥታት እንደዛ አሳምራ አሱባ ዳግም ራሱ የት ነው ይዘሻት የምትሄጀው እያላት፣ ምን ሳሰማ አባቴ ከተማውን አሳየኝ ብሎኛል ብላ ይዛት ወታ ነበር ማለት ነው። እንደዛ እምር አድርጋ አሶባ አስጌጣ ይዛት ወታ ነበር ማለት ነው። ይዛት ከወጣቻት በኋላ ግን የወሰደችባት ቦታ ለልጅቷ የማይመጥን እና አይተው እና ሰምተው የማታቅበት ቦታ ነበረ። ግን የሄሉን ተንኮል እጅግ በጣም የሚገርመው ነገር ዳግም በጣም ያውቃል ማለት ነው። ዳግም ሄሉን ጠንቅቆ ያውቃታል ማለት ነው። አብረውም ከመኖራቸው ከእህቱም ስለሆነች እጅግ በጣም ያውቃታል ማለት ነው። እና እንግዲህ መቃሚያ ቤት ወስዳ ልጅቷን ከፊቷ አስወግዳት ነበር የመጣችው ማለት ነው። ዳግም ሲጠይቃት አይመለከትም ወዳታ እንዲ አፍቅራታ አንድ እያጭበረበረች ነበረ። እንግዲህ የዳግም አባት ሲጠይቋት ደግሞ ፍኖት እንደጠፋች እና በራሷ ፍላጎት እንደጠፋች ነበር አስመስላ ስአል እያለቀሰች ስትናገር የነበረው። እንግዲህ አብራችሁ ስትኖሩ ያው የሰውን ጸባይ ታውቃላችሁ። እና እሱ ደግሞ ለብሩክ ደውሎ ናናይች ልጅ ጠይቅልን ነበር ያለው። በጨለማ በዛ በምሽት ሲመጣ አባትየው እንዴት የቤተሰብ ጉዳይ ነው፣ እንዴት እሱን ታስጨንቀዋለህ ብሎ እንግዲህ ዳግም ተቆጥቶት ነበረ። ዳግም የእህቱን ስራ ስለሚያውቅ እንግዲህ ለብሩክ ትነግረዋለች ወይም ብሩክ ያውቃል ብሎ ነበር እየጠራው። እንዳሰበውም እንግዲህ የፍኖትን አድራሻ በብሩክ በኩል ነው ማለት ነው የሚታወቀው። እንግዲህ መጀመሪያ ሲጠይቃት ያንተን ልብ አሸፈተች፣ ስለዚህ እሷን ከምድረ ገጽም ቢሆን አጠፋታለሁ ነበር መልስ የሰጠችው። እንግዲህ ፍኖትን በጣም አትወዳትም። በነገራችን ላይ ሄሉ ፍኖትን ብቻ ሳይሆን ሶስተኛ ሰው ተጨማሪ ሰው እቤት ውስጥ ተዳልቦ እንዲኖር አትፈልግም። እጅግ በጣም የክፋት ጥግና የሰው የመጥላት ማለት ነው መጥላቻ ነው። እንግዲህ እንደዚህ ያደረገቻት ለብሩክም ጥሩ መልስ አሰጠችውም ነበረ። አንተ ምን አገባህ ልብህን አሸፈተች ምናምን እያለች ነበር ያለችው። ግን እሱ አብራ የምሰራውን ልጅ ያው ስለሚያውቅ የጀማቸውን እንትን ስለሚያውቅ ደውሎ ሲጠይቅ እዛ ቦታ እንደወሰደቻት እና ያው ተናገረች። ገብቶ ውስጥ ጠይቃት እንዴት አወቅ አንተ ቡዳ እያለች ነበረ ስትሰደብ። የነበረው መጨረሻውም እንግዲህ ፍኖት ከሌላ ወንድ ጋር አባ ብላት ያ ወንድ ደግሞ እንግዲህ አይኑን እንዴት አለባት እና ብዙ ነገር ያው እዛ ቦታ ላይ ሂዳ ስለማታውቅ የሚያጫጭሱት ሽታ ምናምን አሟት ራሷን እንደሳተች እና ቢኒያም የሚባል ልጅ ይዞት እንደሄደ ነበረ እየተደረሰበት። ቢኒያም እንግዲህ ስልኳ ስልኩ ሲደወልለት ደዊ ብሎ አስደውሏት ነበረ። ስልኩ ሲደወልለት እንግዲህ ዝግ ነው ማለት ነው። አባት እና ወንድም አባት እንግዲህ በራሷ ጊዜ ነው ጠፍታ የሄደችው ብለው ነው የጓደኛቸው ልጅ የደመደሙት። ዳግም ግን የእህቱን የሄለንን ስራ ስለሚያውቅ ከመጀመሪያውም ጠርጥሮ ነበር። የት ነው የዘሻ ትምህርት ሄጆ እያለ ሲከራከራት ነበረ። እንግዲህ ፍኖት ደግሞ የእውነት ስራ የምታገኝላት መስሏት ነበር ሄደችው። ግን ያ ነገር አልነበረም የተከሰተው። ያለው ነገር እንግዲህ ሌላ ነገር ነበረ። አባት እንግዲህ ያን በራሷ ጊዜ እንደጠፋች ነው የሚያውቀው። ወንድምም አያውቅም እንግዲህ ክፍል ስድስት ይህን ይመስላል። ፍኖት ያለችበት ልጁ ወስዶ አልጋ ቤት አስገብቷት ራሷን እንደሳተች ነው። እንግዲህ ድራማው እዚህ ላይ ያለቀው የክፍል ሰባት እንግዲህ ምን ይሆናል? እስቲ ውድ ነው የተከበራችሁ፣ ፍኖት ይደፍራታል ወይስ ብሩክ ይደርስላታል? የብሩክ ብሩክ ይደርስላታል ወይስ ትደፈራለች? ዳግምና የዳግም አባት ሄሉ ይህንን በመስራቷ ቢሰሙ ምን ይሰማቸዋል ብላችሁ ትላላችሁ? ወንድም ስራዋን ስለሚያውቅ ምንም የተለየ ነገር አይሰማውም፣ ግን አባት የልጃቸውን የዚህ የዚህን ያህል ክፋትና የክፋት ጥግ መሄዷን ቢያውቁ ምን ይሰማቸዋል ብላችሁ ትላላችሁ? እስኪ ያላችሁን አስተያየት ፍኖትስ፣ ምንድን ነው ጣፍንታዋ? ትደፈራለች? ይደርሱላታል? እስኪ ያላችሁን ሁላችሁም አስተያየት ጻፉ፣ በኮመንት ማለት ነው። ውድና የተከበራችሁ ቤተሰብ ሰብስክራይብ እያደረጋችሁ ወዳችኋለሁኝ።